በነገራችን ላይ ፍቅር ማለት ከባድ ነገር ነው። እሱ ቢወድሽ ላንቺ ክብር ቢኖረው አንቺ እንድትጎጂ አይፈልግም ነበር። ላንቺ ክብር ቦታ፣ ስሜት ስለሌለው ነው እንደዚህ የሚያደርግሽ። እኔ ደግሞ ሴትን ማስለቀስ፣ መጉዳት የሚችሉ ሰዎች ያን ሰላም፣ የቃል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ ዛሬ እንደምታውቁት የወላችሁ ካፌ ነኝ። ግን በቃ የምውልበትን የማድርበትን ላሳያችሁ ብዬ ነው። በጣም ከፍቶኛል። እውነቴን ነው። ግን የቃል ቤተሰቦች ይቅርታ አድርጉልኝ። ያስከፏችሁ የበደልኳችሁ ይቅርታ። እንደገና ደግሞ በቃ ብላችሁት ብላችሁት ብላችሁት ብላችሁት የሚደክማችሁ የለም። ድክም ድክም ምን ያለኝ። እውነቴን ነው። ምክንያቱም በዛ ጋር ለቪዲዮ እየተባለ በቀልድ የምትነጋገሩት ቀልዶች በጣም ሰውን ያደማል። እውነት እግዚአብሔር ምስክሬ ነው። ይኸው ማህተቤ ነው። ማርያምን በቀደም ያለቀስኩት ቪዲዮ የእውነቴን ነው ከፍቶኝ፣ እግዚአብሔር የእውነቴን ያለቀስኩት። ምክንያቱም እናንተ እዛ ጋር ልብስ ለብሼ ስስቅ ስጫወት ሳብድ በጣም የደላኝ ይመስላችኋል። በጣም ከፍቶኝ ነበር። እውነቴ ነው። በጣም ከፍቶኝ፣ ግን የእውነቴን ያለቀስኩት። አሁን እየጾምኩም ነው። አልዋሻችሁም። እንደገና ለቀል ለቀልድ የምትናገሩት ነገር የእውነት ይሆንባቸዋል። ሰው አይረዳችሁ። እንደ እግዚአብሔር ሆይ እስከዚህ ድረስ በቃ እንዳውም አሁን የምነግራችሁ ነገር ከየት ውም ልጠፋ ይችላል። በቃ ባቋርጥ በሽተኛውን ቁጥር እንደ ደስታዬ ጠፋ፣ ሳቄ ጠፋ። እውነት ነው። በጣም ጠፋ ሳቄ ደስታዬ ጠፋት አለብኝ እንዴ በስማ ያ ቃል ይይ በቃ ሻይ ቡና እንኳን እየሸኩ ተደስቼ ኖርኩ። ልጅ በጣም በሽተኛው ነው። እንደገና እናንተ ደግሞ እግዚአብሔር ስጥልኝ፣ እድሜ ስጥልኝ። ሰብስክራይብ ሼር ላይክ እያደረጋችሁ ስለምታበረታቱን እግዚአብሔር ያክብራችሁ። እነኚህ ልጆች ብናግዛቸው አይዟችሁ ብንላቸው ሞራን ብንሆናቸው ቢያድጉ ብላችሁ እውነት እግዚአብሔር ያክብርልኝ እድሜ ይስጥልኝ። መልካም ስራ ለራስ ነው፣ ሰው አይካፍልም እግዚአብሔር ይካፍላልና እግዚአብሔር ይስጥልኝ ይላችኋለሁ። ሻይ እየጠጣሁ ነው እንደዚህ ቁጭ ብዬ መኪና መኪናውን አስፋልቱ እንደዚህ ብቸኝነት እንደት ደስ ይላል ብዛግ እኮ ያም ሲመጣ ሲጎዳኝ ያም ሲመጣ ሲያቆስለኝ የልብ ሰው እንዳያልቅበት እንኳን ትክክለኛ ሲሆነኛል። በቃ መልካም ልጅ ቢመታኝ ደርሰዋል። እንደ ራሴ መሆን ይችላሉ። ራሴ ማየት ትንሽ ከየት ውም ጠፋ። ምን ችግር አለው? ጠፋ ደግሞ እየጸለይኩ፣ ቤተ ክርስቲያን እየሳምኩ ሆደ እንዳያቃጥለኝ ያቃጥለኛል፣ እና በጣም ስናደግ እንዳውም የሚያስጠልቶብኝ ነው እንጂ በጣም ስናደድ ራሴን አስተዋለሁ። እንደዚህ አስተደው ነበር ነው ምን ነው አባቴም ዝም ብሎ መቶ ቁጭ ይባላል እንዴ? አንድ ወልሳሳ ሰላም ምን ፈለክ? ያዘቱ እና ቃልማ ነኝ ምን ፈለክ ደሞ ሰውን ታታስፈቀድ እዚህ ጋር መተህ ትቀመጣለህ። ደሞ ስልኬን ደሞ አንተ ጋር አስቀምጣለህ። እንዴ ሆይ ሌባስ ብትሆን ዘው ትሄድ እንዴ? ደማ አንተኛው ማነው ቁጥር ስንተኛው ቁጥር ነው እያለቀስኩ በመስራት የተከፋ ለምን ምን ተከፋ ከፍቶ ያለቀስኩት አሁን አንተ እዚህ ካፌ ብቻዬን መሆን ፈልጌ ነው እኮ ትነሳል አታውቅኝም እኮ አባቴ? ስለሚያስከፍቶ ስለሆነ እኔ ደግሞ ትንሽ ላዝናናሽ ነው ነበር ይገባኛል እኔ ከወንድ ጋር መቀመጥ አልፈልግም በቃ አልፈልግም ሁሉም ወንድ እኮ ማለት አንድ አንድ አይደለም በእናትህ እኔ አሁን ማለት ነው ብቻዬ መሆን እና ራሴን ላዳምጥ ነው ራሴን አሞኛል ታውቃለህ በጣም አሞኛል ራሴን በጣም አሞኝ የመጣሁት እንደዚህ ያሰር የሆነ ቦታ ወደ እዛ ደብርትሽን ላስደቀቅልሽ ምንነው እሱ ላስገኝልሽ ነገር፣ አንቺ እኔ ለምሳሌ ከሱ የተሻለ ህይወት አለኝ ከሱ የተሻለ መኪና አለኝ፣ ቤት አለኝ፣ የግል ሱቅ አለኝ። ወይም ደግሞ ወደ ራሱ ያስጠግቼሽ ማለት ደስተኛ ማድረግ ነው። ደስተኛ ነገር ማለት ነው፣ በመኪናም በቤትም በሱቅም በቁሳቁስ ነገር አላምንም። እሺ ወንድሜ፣ ይቅርታ። ይገባኛል እንደዛ እያልኩሽ ሳይሆን በእንደዛ ይገባኛል እኔን አሁን በቁሳቁስ ነገር እያልኩ ሳይሆን አንቺ ስለማይሰጠኝ

ይገባኛል እና ስለዚህ ተነሳና ሄድ ወደ መጣህበት። እኔ እሄዳለሁ ገና እንደት ነገር ነው ሰው አለ ወይ ሰው የለም ወይ ይባላል እኮ ዝም ብለህ ቁጭ አለ ማለት እሱ ማስፈቀድ ነበርብኝ። እሱ እውነት ነው፣ ግን እኔ ደግሞ እንደዚህ ሆነሽ ሳይሽ ደግሞ እዚህ ጋር ሆነሽ ሌላ ስሜት ውስጥ ነው ያለሽው እና እሱ አይወድሽም። ቢወድሽ እንደዚህ አያደርግሽም ነበር። በነገራችን ላይ ፍቅር ማለት ከባድ ነገር ነው። እሱ ቢወድሽ ለአንቺ ክብር ቢኖረው አንቺ እንድትጎጂ አይፈልግም ነበር። ለአንቺ ክብር ቦታ ስሜት ስለሌለው ነው እንደዚህ የሚያደርግሽ ሁሌ እሱን በመጥፎ ነገር ነው አንቺን ቦታ የሚሰጠሽ። ለአንቺ ክብር የለውም። ለአንቺ ክብር ይኖረው እንደዚህ አያደርግሽም። አንቺ እንድትጎጂ አይፈልግም ነበር። እኔ ደግሞ እያርኩሽ ያለሁት ማለት ነው፣ አንቺ ደስተኛ ለማድረግ ነው እዚህ ድረስ የመጣሁት። የሴትም ጓደኛ አልፈልግም፣ የወንድም ጓደኛ አልፈልግም። ሁሉ ሌባ ይሰርቀኛል እ መናፈሻ ውስጥ ነኝ ያለሁት እ የበለ ጓደኛሁን እኔ ጓደኛ እግዚአብሔር ነው።

ከብዙ ሰው ብዙ ሰውን ብሎክ አድርገ እንደዚህ የምሰል አየር እንድመገብ ፍቀድልኝና አሁን ከጥገብ የተነሳ ከብዙ ሰው አስቀድሜ ያልቅበትን በወደው እሱም ያው ባባ። ስለዚህ ለእኔ የሚበጅኝን የፈቀደውን እግዚአብሔር በር እንደዚህ አንኳክቶ ቤቴ እስከሚያመጣው ከማንም ጋር ልነካ ከማል ፈልግ ይገባኛል። እንደዚህ አየር ኩሽ አይደለም በነገራችን፣ ለእግዚአብሔር ደግሞ እንደሚልክልሽም እንደሚልክሽም እንደሚልክልሽም አታውቂም። ገባሽ አይደለ? እኔ መጥፎ ልሁን ጥሩ ልሁን፣ ላንቺ ደግ ልሁን መጥፎ ልሁን የምታውቂው ነገር የለም አይደለ? እኔ ደግሞ ላንቺ በቀኑ አስተሳሰብ ነው አንቺ ጋር የመጣሁት አይደለ? እኔ ደስተኛ ብቻ ላደርግሽ ነው እዚህ ጋር። በኋላ ሴትም ጓደኛ ወንድም ጓደኛ። በነገራችን ላይ አንድ ነገር ማወቅ አለብሽ። ሁሉም ሴት አንድ አይደለም። ሁሉም

ተጠናቀቀ። ደግሞ ጭራሽ ስእላይ ላይ አስደፋኝ። የማንም ጌጃ እየመጣ የሚለማመድብኝ ነው። በፍጹም እኔ የገብርኤል ልጅ እግዚአብሔር ልጅ ማንንም ወደ ህይወቴ ካሁን በኋላ አላስገባም። ደሞ ጭራሽ እግሬ ስር ሆይ፣ አቃጠለኝ እኮ እናንተ። የስራህ ንስት ያቃጥለን። መናፈሻም እረፍት የለ እንዴ? የት ነው እረፍት ያለው? ካፌ እንኳን መቀመጥ ለመዘጉ ብሎ ይምጣበኝ ፈጣሪ ያደራ በዙሪያ የሚመጡትን ደን የማይሆኑኝ እዛው ያዘልኝ እኔ ማንንም አልፈልግ ነው በቃ ራሴን ማዳመጥ ከራሴ እናም ወደ ቤቱም ስራ እራሱ አልመጣም ልበል እንዴ

አሰማምና የእኔ ውዶች እግዚአብሔር ያክብርልኝ፣ እድሜ ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም አመሰግናችኋለሁ። በቅርቡ 200 ሺህ እንደምታስገቡን እንደምታስገቡን እንደምታስገቡን ወይ ታሪክ። ይሄ ልጅ እየደወለብኝ እኮ ነው። ደግሞ ስልኬማ ንሰጠው ልበል? እኔ ማዘጋበታለሁ። ደግሞ ስልኬማ የማናባሁ የተጀነ ኑር እናንተ እግዚአብሔርን የሚያቀሽ ሰው መሆን አለበት። ይህን እንደ የሚያደርግብ እንጂ እንደዚህማ ትከፍታለች አልቅሳለች። ሂድና ያንተ አርጋት እን በመኪና ና በቆርቆሮ አላምንም፣ በቁሳቁስ አላምንም። ንጹ ድሀ እዛ አስባልቱ ላይ የተኛ ንጹ ሰውን የሚያከብርና ፍቅር እዛ አስባልቱ ላይ የተኛው ነው የምፈልገው። በፎቅ በመኪና በምናምን በቁሳቁስ አይ ዶን ኬር አይመቸኝም። ጥዬው ነው የሚሄደው ነ ንኑርበት ልሞትበት አላቅም። ለኮንትራት እድሜ ኮንትራቱን ምን ያደለው ጭራሽ የሚጨርፍ በዚህ በጾም ያሳስተኛል። የባለጌ ልጅ ጭራሽ ደግሞ በዚህ ይሰክሰኛል። በቁሳቁስ በምናምን ማመልክ መሰለው። እኔ ቃልዬ እንደዛ አይደለም። እኔ የምፈልገው ንጹህ ፍቅር፣ ሰውን የሚያከብር፣ ሰውን የሚወድ ሃይማኖቱን ከምንም በላይ ሃይማኖቱን የሚወድ ሰው ሰውን ይወዳል። ደኔ ረፍት አጣሁ እኮ የት ሂጅ ልረፍት? የሰማይ ቤት ብቻ ነው ለረፍት ያለው አሉ። እዛ ደግሞ ደርሶ አይመጣም። ዴ ቻይና በረደብኝ ዴ ምን አይነቱ ባለጌ ነው? ስማ፣ በእሱ ደሞ ልቃጣ እንደዛ ደሞ ልቃ እኔ ጭንቅላቴን ታምሜያለሁ። በቀደም በጣም እኔ ትንሽ እንባ ሲወርደኝ እኔ ቤተሰቦቼ እድን ጋራ ባይገርማት፣ ትንሽ እንባ ከወረደኝ ራሴን ያመኛል፣ ማርያምን ያመኛል እኔ የኔ ጭንቅላት የሚፈልገው በቃ ጭንቀት ማስወጣት መደሰት፣ መሳቅ፣ መጸለይ ነው የሚፈልገው። ግን አሁን ለዚህ ለስራ ብዬ ያልሆነ ነገር ውስጥ ገባሁና በጣም ታመምኩ። ጭንቅላቴ በጣም ታመመ። እንዴ እንዴ እግዚአብሔር እኮ በፈቀደልን እድሜ ላንኖር እንችላለን። ስንበሳጭ፣ ስናለቅስ እኔን ሰሞን የታመምኩትን ራሴን እኔ እና እግዚአብሔር ነን የምናውቅ። እና የእኔ ውዶች እኔ ውሎ ወይንም የምበላበትንም የምጠጣውንም የምተኛበትንም ለእናንተ ምንም አልደብቅም። ሁሉንም ነው የማሳያችሁት። እና ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱን። እድሜ ይስጥልን። ሰላማችሁ ብዙ ይበል። ባይ ባይ።